በዚህ ቅዱስ ስፍራ በዚህ ቅዱስ ዕለት ቅዱስ ቃሉ ለመስማት ከሩቅም ከቅርብም እግዚአብሔር ወዶ ፈቅዶ እግራችሁን ወደ ጉባኤ ቤት ወደ አውደ ምሕረት አቅንቶ አይነ ልቡናችሁን ወደ እግዚአብሔር እንድትመለከቱ እንድንመለከት ወዶና ፈቅዶ በዚህ ቦታ የተሰበሰባችሁ በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ብያችሁ አሜን። የዘመናት ባለቤት የስራው ጌታ እግዚአብሔር አምላካችን በሀፍስቦ በመሬጥ አቅርቦ አንድነቱ ሶስትነቱ በሚነገርበት ሶስትነቱን አንድነቱ ሳይጠቀልለው አንድነቱን ሶስትነቱ ሳይከፍለው ዘለ አለም ሥላሴ ምስጢረ ሥላሴ አንድነት ሶስትነት

ማይሌት አገልግሎት ቃሉ ንሮት የሆነውን ምግብ በምንመገብባት በየሳምንቱ በየዕለቱ የሚያሰባስበን የሚጠራን የሚጠብቀን የማይለየን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሆን። እግዚአብሔር ይመስገን። ምዕመናን እግሮቻችን ተዘርግተው መራመድ የቻሉት እኛ ስለቻልን አይደለም። ምድሩን እንደ ዙፋን አርግቶ ሰማዩን እንደ ድንኳን ዘርግቶ ሰማዩን ተመልክተን ፀሐይ፣ ነፋሳትን ተመግበን በምድር ላይ ተመላልሰን እንድንኖር እግዚአብሔር ስለፈቀደ ነው። ማን ስለፈቀደ ነው? አቤት ልመናን እግዚአብሔር ወዳጃችን፣ እግዚአብሔር መጋቢያችን እዚያሜር ጠባጫችን ቱጊዜን በምሕረቱ በካሪነቱ በቸርነቱ ስላልተለየን ነውና አሁንም ቸርነቱ እንዳይለየን የአባቶቻችን ጸሎት የአባቶቻችን ምልጃ ከእኛ ጋር ትኖር። የዛሬው ወንጌል ለት ያለ ወንጌል ነው። ምክንያቱም የጌታ ወዳጁ የዘብዴዎስ ልጁ ዮሐንስ ፍቁረ እግዚእ ወልደ ዘብዴዎስ ሰማያዊ ወንጌል ብለው ሊቃውንት አባቶች እለትነት በጸሎት ህፃናት በትምህርት ክርስትና ቤት በንባብ በትርጓሜ በልዩ ልዩ አገልግሎት ይገለገላል። የዮሐንስ ወንጌል በትምህርት ቤት ህፃናት አንደበታቸው እንዲፈቱበት አባቶቻችን የወሰኑት የዮሐንስ ወንጌል ነው። በክርስትና

ይኖራል እግዚአብሔር ይወራል ብሎ ያስረዳን የጻፈልን ባለራሪው ነጋሬ መለኮት ቅዱስ ዮሐንስ ነው። ስለዚህ ዛሬ ዮሐንስ ወንጌል ምዕራፍ አምስት ነው በቅዳሴ የተጠበቀው ከሱ መካከል ቁጥር ስምንት ላይ ያለውን መነሻ ል እንማማራለን። አስተማሪው መካሪው ራሱ እግዚአብሔር ነው ምስጢር ገች ስ ነው ውስጣችን የተሰበረው እንዲጠግንልን የተቆሰለውን እንዲጠውስልን ቅዱስ ተቋ ይሆንልን። እንደተማራችሁት ወይም ስትማሩት እንደሰነበታችሁት የዛሬው ዕለተ ሰንበት ስያሜው መጻጉዕ ነው። የሚባለው ክርስቲያኖች ማን ነው የሚባለው? ይህንን የምናገኘው በዮሐንስ ወንጌል ምዕራፍ አምስት ላይ ጅመን ስናነብ ስለ መጻጉዕ ህይወት መጻጉዕ ማለት ምን ነው የሚለው ይነግርናል። እና መነሻ የማደርገው ተንሥእ ንሣእ ዓራተከ ወሖር፣ ተነስተው አልጋህን ተሸክመህ ሂድ በሚል ቃል እንማማራለን። ተነስተህ በለው አልጋህን፣ አልጋን ተሸክመህ ሂድ። እስኪ ልገሙት፣ ጎበዞች ናቸው፣ ልገሙት ይህን የተባለው መጻጉዕ የሚባል ሰው ነው። እንደው የተጠራው በወንጌል የተመዘገበው በበሽታው ነው የተጠራ በምናልኳችሁ በበሽታው። አንዳንድ ጊዜ ስማችን ይጠፋል በሽታችን ሲበዛ በበሽታው እንጠራለን። እንደምታውቁት ነው ውዳችን እንደ ስትሄዱ ስማችን ይቅርና በበሽታው እንጠራለን እና ይህ ስሙ የተጻፈው በግለሰቡ ሳም ወይም በግብሩ ነው። ይህ ሰው የሚያስገርም የሚያስደንቅ የረጅም ጊዜ ታሪክ ያለው ሰው ነው። ነገር ግን አጭሩን ነው የምንማናለው። ሰላሳ ስምንት ዓመት የታመመ ነው ይላል። ስንት ዓመት አልኳችሁ? አቤት ምን ያለ ምን ያለ ሰው ነው! የሚያስደነግጥ ነው ሰላሳ ስምንት ዓመት በደዳኛ በአልጋ ቁራኛ ተይዞ ሰው የዘነጋው ሰው የረሳው አስተዋሻጣ ሰላሳ ስምንት ዓመት ሰው ሲታመም አጥንቱ ይዘልቃል ስጋው ያልቃል ደሙም ይደርቃል ሀሳቡም ይደርቃል ድምፁም ይሰላል አይኑም ይገባል በሽታ ክቡጠ ከአልጋ ጋር ያጣብቃል። እንዳይንቀሳቀስ ያደርጋል። በሽታ እችን አይደለም የተሰው ያገለግሉት ጠርዞ አካሎቹ ሁሉ አይታዘዙትም ነበር። ኑሮቹ አልኮቹ አቤት! እጅም አይታዘዝም፣ እግርስ አይታዘዝም፣ አይንስ አይታዘዝም። ሁሉም ታስሯል። ሁሉም ይሰናበታል። እጅም እግርን አስቦ ተራምዶ፣ ሩብ ተመልክቶ፣ የሚነገረውን ሰምቶ መኖር ምን አይነት ጸጋ መሰላችሁ! ጊዜ አለ። ከቀኝ ከቀኝ ወደ ግራ ከግራ ወደ ቀኝ መንቀሳቀስ፣ ቀና ብሎ ማየት፣ ቀና ብሎ አመጠጣት፣ ቀና ብሎ መጉረስ፣ ይህን ስን መደበስ የማይቻልበት ጊዜ አለ። በጀርባው የጠበቀን አምላክ ምስጋና አይገባው። እንዲህ አይነት ወገኖችም ዛሬ በዓለሚቱ፣ ዛሬ በየቤታችን፣ ዛሬ በየሰፈራችን ሊኖሩ ይችላሉ። በቸርነቱ ይፈውስልን። ስንት ዓመት ነው የታመመ ማልጓችሁ? አቤት ሰላሳ ስምንት ዓመት። የአልጋውን ጽናቱ ነፍስ እንዲሁ አትወጣም። ነፍስ እግዚአብሔር ውጭ ሲላት በልዩ ልዩ ምክንያት ትወጣለች። የሰው አካል ታውሳላችሁ፣ ሳይወድቅ የሚሰበር ነው ሳይሞትም የሚቀበር ነው። ብሊየው ብርጭቆ ተጋሪቶ ነው የሚሰበረው። ሰው ግን እንውተኝቶ ይሰበራል። የሰው አካል የሚያኮራ የለም። የሰው ውበት የሚያስወመካ አይደለም። የሰው አካል ቢያብብ ይለመልን ቢያምርበት ቢዋብበት፣ ያንያ የሚያስመካ አይደለም። ያንያ የምንኮራበት አካል የለንም። ለዚህ ነው ቅዱስ ጳውሎስ ብንሞትም ብንኖርም

የማና አይደለም። ታዲያኛ የማነን የማነን የእግዚአብሔር ነን እና ይህ መጻጉዕ በዚህ በሽላ ተውጦ በገወየት ታስሮ በሀዘን ተውጦ በሰላው ልማድ ሰዎች የሚጠመቁበት እቤት እግዚአብሔር የሚወድበት መልአከ እግዚአብሔር የሚወድበት መታጠቢያ ቦታ ነው። ከዕለታት በአንድ ቀን በዕለተ ሰንበት የእግዚአብሔር መልአክ እየወረደ ውሃውን ያንቀሳቀሰው ነበር። በዚያች አጠገብ ነው ተኝቶ የነበረው። ያን ሰላሳ ስምንት ዓመት በሙሉ የተኛው ከጸበሉ ከመጠመቂያው አጠገብ ተኝቷል። ግን ውሃው ሲንቀሳቀስ የሚያወርደው የለም። ውሃው ሲንቀሳቀስ መውረድ ያስባል መጠመቅ ያስባል መታበር ያስባል። የሚያነሳው ግን አልነበረም። አንስቶ የሚያወርደው ከአልጋ አውርዶ ወደ ውሃው የሚያስገባው ሰው አልነበረውም። ምን አልነበረውም? አቤት ሰው አልነበረውም። እንዴት ሲነሳል። ሰው አንዳንድ ጊዜ እኮ ለመርዳትም ቀርበሮ ለመርዳትም የበቁ ቅዱሳን ካልሆኑ በቀር

ወንጀሎች ሐዋሳ ያኖሩአሉ። በዚህ ወቅት ነበር የዓለሙ መድኃኒት የዓለሙ ጌታ ከሰማይ ሰማያት የወረደው በሽተኞች ወደ እሱ መሄድ ሊሳናቸው፣ ወደ በሽተኞች የመጣ መድኃኒት አቃቤ ሥራይ መጽሐም ሰማይ ሰማያት ከሰማይ ሰማያት

ተስፋ የቆረጠ ሰው ስለነበር ተስፋ የሌላቸው ተስፋ የሚሆን መድኃኒዓለም ኢየሱስ ክርስቶስ ቀረባንና ትፈጥድነም ትየው ልትድን ትወዳለህ ወይ አለው። ምን አልኳችሁ? ይሰማቸዋል። ልትድን ትወዳለህ ወይ ብሎ ጠየቀው። ይሰውዬ ሀሳቡም ይደርቋል። አጥንቱ ስጋው ብቻ አይደለም ያለቀው ሀሳብም ያልቃል፣ ጓዳል ሀሳብም ይደርቃል። ውስጡ በሰቀቀን ድምፅ፣ በሰለለ ድምፅ፣ በሚያቃሰት ድምፅ አዎ አለ። ሰው የለኝም፣ ወደ ውሃው መውረድ ስፈልግ አለ ሰው የለኝም። አዎ እውነቱም ነው። በሰው ሰውኛው ሰው የለውም። እንዲህ የሚያናገረው ግን የሰው ፈጣሪ ነው። እንዲህ የሚያናገረው ግን የሰውን ታሪክ የሚለውጣው አምላክ ነው። እንዲህ ነው የሚነገው ልትድን ትወዳለህ ወይ ብሎ የሚያስፈቅደው አስወድዶ አስፈቅዶ የመህወስ የሚጠይቀው እግዚአብሔር ሰውን ይጠይቃል። ማንን ይጠይቃል? ሰውን ይጠይቃል። እግዚአብሔር ጠይቆ ላይ የሚያድ ነው። አስገድዶ አይደለም አስወድዶ አስፈድዶ ነው። እና ሰው የለኝም እንጂ መዳንም የማፈልግ ነበር አለ። ይህ ሰውዬ ሰዎችንም ሳኪን በጭንበር እርዟቸዋል። ምንም የሚያደርጋቸው ባያደርጋቸውም ግን የቀረበት ተስፋው ጨልሞበት ስለነበር ወይም አንድ ጊዜ አንስቶ ሰው የለኝም አለ። ሰው የለኝም፣ እርዳት የለኝም፣ የሚያነሳ የለኝም፣ የሚደግፈኝ የለኝም፣ አቅፎ የሚያነሳኝ የለኝም፣ የሚያንቀሳቅስ ሰው የለኝም፣ ተሸክሞ የሚያወጣ ሰው የለኝም የሚለውን አቤቱታ ወደ እግዚአብሔር አቀረበ። ያን ጊዜ ነበረ በደውዬ በአጋንንት በሁሉ ላይ ስልጣን ያለው አምላክ አንተ ሰው ተንስ አለው። መጀመሪያ ተነሳ አለው። ምን አለው ተናገሩ። ስንት ዓመት የታመመ ሰው ነው። አይቸርነቱ ብርግ ሊ ያሰው በምስጋና ለመድሃን ያለ የሚሆን ተነሳ ይህ ቃል ወደ ውስጡ ሲሰማ እግዚአብሔርን እንዲያስነሳል ፈቃድ ይሁንልን ያ ብቻ አይደለም ተንሳ አይደለም ንሳራ ተከ የተኛበትን አልጋ ደግሞ አንሳው አለው ምን አለው ምኑን አንሳ ያለው አልጋውን አንሳው አሁን መቆሙ አይደለም የሚደቀው መዳኑ አይደለም የሚደቀው 38 ዓመት የተኛበትን አልጋውን ደግሞ ብድግ ያደረገና ያሰውዬ በትከሻው ላይ ሰቀለው ክርስቲያን ጋር ለመዳን ያለን ያ ብቻ አይደለም። ተሸክመው ደግሞ ሂድ አለው። ያን ተሸክሞ የኖረውን አልጋ ተኝተበት የኖረበትን አልጋ የተሸከመን ተሸከመውና ሂድ ተነስ ምሳ አራተቀ ወሁ መጀመሪያ

ያንን አልጋ ተሸክሞ ሲሄድ ታሞ የኖረ ሰው ነው። ታሞ የኖረ ሰው ነው። ጠባቂዎች ከተማ የጠበቁት አንተ በሰንበት እንዴት አልጋ ተሸክመ ትሄዳለህ? አሉት። ዕለቱ ሰንበት ነበረ። ሰንበት አይሆን ነበረ። ስለዚህ ኢየሱስ ክርስቶስ በሰንበት ፈውሶት አልጋውን ተሸክሞ ሲሄድ እኔ ለምንድን ነው በሰንበት አልጋ አልተሸክመም ትሄዳለህ? ለምን እንዳንክ ለምን ተኝታ አትቀርም ለምን አትሞትም ነበር? አያችሁ ሰውን እህ ሰው ስ እንኳን አልኖረም። አሁን አልጋን ተሸክሞ ሲሄድ እንንታ በማለት ፈንታ በመዘመር በማመስገን ፈንታ ለምን ተሸክመህ ትሄዳለህ አላለት ምናምን ምን ሲያመር እንዲህ ዓይነት ክፉ ሰዎች አሉ እኮ በዚህ ለምን አገኘ? ለምን ዳነ? ለምን አወቀ? ለምን ታወቀ? ለምን ከበረ? ለምን ተሰራ? ለማ ለምን ድነው? ቆሻሻው ለምን ተራገፈ? ሲያስቡት ሰላሳ ስምንት ዓመት የሆነበትን አልጋውን ትራሱን ያን ዙርሱን ያን ሁሉ ጠዝሮ አልጋውን ተሸክሞ ሲሄድ እልልታ ነው ወይስ እርግማን ነው የሚገባው? አይ አሁን ያጣ ሰው ሲያገኝ፣ የደከመ ሰው ሲበረጣ፣ የወደቀ ሰው ሲነሳ፣ የተሰበረ ሲጠገን፣ የቆሰለ ሲፈወስ ምስጋና ነው ወይስ ማማረር ነው? ሰዎቹ ግን ክስ ፈጠሩ። አንዱ የስበቱ ምክንያት ከሆነው ሰው አንዱ የሰው ነው ብለው ታዲቃው ምክንያቱም በሰንበት ሲፈውስ አግኝተነዋል። ምስክርና ለምድር አስመስክረውታል። ይህን ሰውዬ በዚያ ቦ ማን ነው ግን ያዳነህ አሉት። ያዳነህ ማን ነው? አልጋህን ያስቸከመህ ማን ነው? እኔ አላወቅሁም። ያዳ ሰውዬ እኔ ተነሳለኝ ተነሳው አልጋና ሳለኝ አነሳው ተሸከምኩኛለ። ይህ ሰውዬ ሰላሳ ስምንት ዓመት ነው ብያቸዋለሁ። ኢየሱስ ክርስቶስ ሰላሳ ሦስት ዓመት ነው ያስተማረው ልደት በፊት አምስት ዓመት አደግሰው ጊዜው ሲደርስ ነው እግዚአብሔር የፈወሰው። ሆ ሲደርስ ጊዜው ሲደርስ ዘመን ነው። የኛም በልዩ ልዩ ዓለም ተመቷል። እግዚአብሔር በጊዜው ጊዜ ይፈውሳል።